አነጋገሩ ላይ ማን ነው ብሩኬ ማለት ነው። ሃይሚ አፍ መጥፎ ቃላት እንዳይወጣ እየከለከላት ነበር መጀመሪያ እራሱ ማለት ነው። እሷ መጥፎ ቃል ልጅት ነ ለምንድን ነው እሷ የሶስት መላጣ ልጆች ማለት ነው። ቦርሳ ሚስት ሲቀያይርብን እንደዚህ እየለመነ አይደለም። እኔ እንለምናችሁ እንዴ እንድታስገቡኝ ነው

ስለዚህ ምንም ነገር አሳስቢ እያኝ ላይ እሷን ለማቃጠል ነው እንጂ

ስራ እየሰራችሁ አዳምጡ። እናንተ የችግር ወሬ የእኔ ውድ አይደለም። የታመመን ሊታከም ነው የመጣው ታይ እንጂ እኔ እኮ እኔ እንኳን ማለት ነው። የመዳም ሩዝና የመዳም ሰላጣ ጭንቅላት እስቲ ሞልቶ አይደለም። የመዳም ልብስ መተኮስ ጭንቅላት ይች ልጅ እንዴት ነው? በምን ምክንያት ነው የምትሄደው ከነሱ? አሁን በቃ ይሄ ነው ምክንያት። እኔ አመጣልሀለሁ ብለዋለች፣ አራቱ ልጅ እነሱን ካመጣኝ በኋላ ትሄዳ። አይዳፈርም። አይደለም አይደለም። ወርቅዬ ለሌላ እንዴት ነው የምንሰሩት? በሽተኞች ናቸው እነዚህ ሁለቱን

ነጌ በሰርፕራይዝ ተወጣለች። ለምን እንደመጣች ነጌ ለምን እንደመጣች ዛሬ ለምን እንደመጣች ሃይሚን ለማንጨርጨር ነው እንጂ ሌላ ነገር አይደለም። ሃይሚ ምን እንኳን ሰው እና ውሻም አይቀናባት። ዝም ብላ አለቃ እየሄደች ውሻው ራሱ ሊነግሳትም አይመጣም። ሃይሚ ግን ይ ሆኑስት ነገር እየበላች ነው እንደ እየመጣች ያለች ችልጅ ዛሬ የተናገረቻቸው አሽሙሮች ወርቅዬ ሀብና ሀብና ሀይሜዬንማ እንደው በጎን ሹክ የሚላቸው ሰው አለ ይሄ አህያም አህያ በቅሎም በቅሎ አላለም ኧረ የምጮው እኔ ግራ ገባኝ ድስት ግጣሙን አገኘ አላቸው ያኛው ደግሞ መጣና አህያ አህያ ነው በቅሎ በቅሎ ነው ወይኔ በላቸው አረኬን ነው የሚመጡት እና

አዩ፣ ይኸውልሽ ነጌ ማለት ነው። ምሳሌ አልቀበልም። ከአቴ ካንተ ጋራ እንደዚህ እንደዚህ የሚባል ነገራቶች ነበር። ነገ በትልቁ ሰርፕራይዝ ንዴቷም በገደል ይገባል ነው ነገ። ዛሬ ደግሞ እንትና ማናት ሱሲናት ማናት የሰጣትን ሀብል ወርቁን መለሰችለት ለዳኒ። ወይኔ በላቸው ነው ሸዋይ እንትና ደግሞ ምን እንዳለ ታውቂያለሽ? ናቴ፣ ያ ናቴ ደግሞ ወይዘኑ ያባላቸው ያባላቸው ያባላቸው ፈጣሪ ያባላቸው ልጆቻቸው ከልጆቻችን ላይ ተፈቶ እነሱ ያባላቸው ልጆቻችን ይጣረቁልን እኛ እነሱ ይባሉ

የሦስት መላጣ ልጅ ይ እንዴ? ቆይ አንዴ፣ መግባት የሚፈልጉና ልጆን ማብራራት የሚፈልጉ ብዙ ልጆች እዚያች አለ። ሀይሚ ትምጣ። እኔ አልችልም፣ ሁሉ ለሁሉም መስጠት አልችልም። እነዚህ ሁለቱ በጣም እንትን ስለማስፈልጋችሁ ነው። ሀዩ እና አሚና ማለት ነው። ኦፕሬሽን ተደርጎ ሀዩ እና አሚና አልተገረዙም አልሽ አንቺ

ወርቅዬ ወርቅዬ ይሄ እኮ ነገር ማለት ነው። እኛ በምንናገረው ነገር ነው እኮ እነሱ እዛ ሄደው ሌላ ት ትዝ ካላችሁ የት ቤት እዚህ ቤት ነው መሰለኝ። ምን አለበት ወንዱም እንደው ጠንበለል የሆነች ይዞ ለብቻው ይምጣ፣ ሴቷም ደግሞ የተለየ ወንድ ጠንበለል ይዞ ሲመጡ እና ስራው ቢሰራ ሰው እንደዚያ በሉ ድጋሜ ደግሞ እንደዚያ

ሶስት ዶክተሮች አሉ። ሩዝና ሰላጣ የሞላባቸው ሰዎች ጋር እየተቀየረ አረ፣ ወርቅ እንደዚያ አይነት ሰው አይደለሁም። ወደ ሌላ አልሄድም። እኔ የምለው ማለት ነው። ይቅመም

እንዴት ዋላችሁ? ሰላም ዋላችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እስከመጨረ አንድ ወር ሆነናል። ድራማ ተጀመር ነው አንድ ወር ነን። ድራማ እንበለው እንጂ ሌላ ምንም እንዳለን ስራ ተጀመሩ። ይኸውላችሁ ልጆቻችን በጣም የተከበሩ እና የተወደዱ ልጆች ናቸው። እኔም ብሩኬም አንድ ቀን አንድ ቀን ላይ ይተ ናቸው። አንድ ቀን ወይም ብሩኬን ወይም ደግሞ ሃይሚን አፍ ዘግ አድርገን ያስታወቀበት ቤት ነው። አሁንም እስከ ጥግ ነው የምንሄዱ፣ እስከ ጥግ ነው የምንሄዱ። ለምን ነገ ብዙ ልጆች የፈራችሁ ብዙ ነገራቶች አለ። ባካችሁ አስተሳደቡ። ነገ ነገ አይተኑ። ብሩኬም ወይኔ ማን ነው ሙይት ያለ ያ ያዙ እና ነገ አይተን ብንወስን ይሻላል። ሁሉንም ነገር ነገ ነው የምንወስንበት ነገር ይሆናል። ግን ደግሞ እግዚአብሔር ይመስገን የሙሽዬ ልጅ ጀግና ነው ታውቃላችሁ። አያሳፍረንም፣ በዝምታ ገዳይ ነው፣ ይሄንን ታውቃላችሁ። በዝምታ ውስጥ ብዙ ነገራቶች ስለምናውቅ የኛም ልክ እሱ ጸጥ እንዳለበት ጸጥ ብንል ጥሩ ነበር። በአኔቾክል ጥሩ ነበር። እንደዚያ ብዬ ነው ማስተላልፈው። ሁሉንም ነገር ጸጥ ብለ ነው ዝም ብለን ብናሳልፈው የምናፍርበት ነገር ይሆናል። ካልቻልን ዝምታ መርጠን ነው በትዕግስት ሁሉንም ነገር ቁጭ ብለን መጠበቅ አለብን። ለምን አንድ ወር ራሱ በትዕግስት ቁጭ ብለናል። ይቺን አንድ ቀን አዳር በትዕግስት ብንጠብቆ ጥሩ ነበር። ነይ አንሻ፣ ነይ ግቢ፣ አይቼሻለሁ እና ተስፋ ባንቆርጥ፣ ወይም ደግሞ ምንም ነገር ታናቅ ብለሲድን ባንሮጥ ጥሩ ነበር። ሁለቱንም እኩል እኩል አድርጋችሁ ብታዩ ለእኛ ደስ ይለናል። ሁለተኛ ነገር እዚህ እኛ ወደኑ ፈቅደኑ ነው እነሱ ቤት ይሄድ ነው እንጂ እነሱ ኑ በግድ ውደዱን፣ የእነሱን ያመጡትን ነገር እኛም ወደኑ ፈቅደኑ መቀበል ነበረበት። ስድብ ደግሞ ማንም ሰው መንገድን አያስተላልፉም። መልካም ነገር ለሰው ከተመኘን መልካሙ ነገር ነው የሚገጥመን። ብንቾክልም መጥፎ ቦታ ላይ ነው የሚጥለን። ይሄ ቾኮላ ለእኛ በጣም ትዕግስተኞች በተለይ ሰው ሀገር ላይ ያለው ነው። ምንትን ነገሩ ነው ችለምን እዚህ ጋ እየደረስ ነው። በጣም ጀግኖች ከጀግኖች በላይ ኢትዮጵያን አስተዳደር ከማንም በላይ እኛንን ኢትዮጵያን እያስተዳደርን እያለን ይሄ መንግስት ራሱ የመሰከረልን ነው። ስለዚህ ያንን ሁሉ በትዕግስት እንደዛው እዚህ ጋ ችግሮችን ውህ አአርገ ነው ያሳለም ነው። ያንንም ደግሞ ይህንንም እንደ ችግራችን ዋጥ እንዳርግ ነው። ማንን ሳንዘድብ ማንኛውም እዚህ ጋር ከፍ ዝቅ ባናደርጋቸው ጥሩ ነበር። ነገ የሚያስከፋን እና የሚቆጨን ነገር ብናወር ያለ አንድ ሽግል አረ ባዴ በዚህም በኪክ ሞፊድ ያለ እና ባናስከፋቸው። እንደኔ እንደኔ ማንም ሰው እዚህ ጋር ባይሰዳደብ፣ አንድነት ብንፈጥር የትኛውም ሰው ባንሰድብ በተለይ ሰው ሀገር ላይ ቁጭ ብለን እሳት ላይ ቁጭ ብለን ስንት ነገር ነው የምንሰራው። እግዚአብሔሩ ነው የምላችሁ። በቀን ስንት ነው ጋዝ ላይ የምንመላለሰው? ከሺህ በላይ አሁን እንደኔ ከሺህ በላይ ዘይት ድንች የሚጠብስ ዶሮም የሚጠብስ የለም። ጠዋት እየጠበስ ማታ እየጠበስ ከዛው ከኤሌትሪክ ጋር ነው ሁሉም ነገር ተያይዞ ያለ እንደ ኢትዮጵያ ወይም በእንጨት ወይም በኩበት አይደለም። እሱን ስንት ነገራቶችን የእሳቶች ውጭ ቁጭ ብለን ለሰው ሞት የምንመኝ ዛሬ እራሱ የሆነ የሚያስከፋ ኮመንታቸው ነበር። ያንን ኮመንት ሄዳችሁ ላይክ ባታደርጉ ጥሩ ነበር። እንደዚህ አይነት አስተሳሰብ እባካችሁ፣ ለነገም ከነገ ወዲያም እንደዚህ መጥፎ ቃላቶች ለሰው ሞት የምትመኙ ለሰው ዝቅ ለማድረግ የምትመኙ ሰዎች እባካችሁ ወደ ቦታችሁ ተመለሱ። ታው ሰው ሀገር ላይ የሆነም ክፉ ነገር ባናስበው ጥሩ ነው። ለምን እሳት ውስጥ ቁጭ ብለን አንድኛ፣ አሁን ነፍሳችን ያለችው እሳት ውስጥ ናት። መቼ ቀን እንደምትወጣ በመጥፎ ነገር ላይ እጃችን፣ በመጥፎ ነገር በእጃችን የነካ ነገር ወደ ራሳችን ነው የሚመለሰው። የኛ ነገር የኛ ነገር አልሰረቁም ገንዘቤን አልወሰዱብኝም ወይም ቤተሰቦቼን አልነኩብኝም ምንም ነገር አላረጉ ለምን ምክንያት ነው ሰው ነው ጥቼ የምሳደብበት ምክንያት የለም ስለዚህ እግዚአብሔር ይሁላችሁ እኔ እንደዚህ አንድ አንዱን ጥፍር ወደ አንድ ሰው ብታው እና ኦኬ እና አንዱን ጥፍር ወደ ሰው ስታሳዩ አራቱ ደግሞ ወደኛ ስለሚዞር ይህንን ጥንቃቄ አሉ ወደኛ ነው የሚመጣው። ምክንያቱም ነገር ምንም አለኩ ማንም ሰው ባይሳደብ አንድነት ፈጥረን ፍቅር ፈጥረን ብንኖርበት ይህንን ሁሉ ነገር በፍቅር በፍቅር ብንኖርበት ሁሉንም ነገር ፍቅር ያሸንፋል። ማንንም ሳንሰድብ ወደ ፍቅር እንሂድ፣ ወደ ፍቅር እንጓዝ፣ አንድነት እንፈጥር። የሌላ ቤቶችም አላችሁ እዚህ ገስት ላይ ያለን እስቲ የኛ አንድነት እናሳየው። እስቲ ኢትዮጵያን እንደመራናት ሌላዎቹ እንምራ። አሁን ውሸት ነሽ ወይም ደግሞ ኢትዮጵያን እንዴት አድርገው ነው ሻቃላ ኢትዮጵያን የሚመራ የምትሉበት መንገድ ውሸት አይደለም። ኢትዮጵያ በእኛ መንገድ በእኛ ብር የምትመራው እኛ በእኛ እዚህ ከዚህ የምንላፈው ብር ለምን ትሆናለች በሁሌ በአሜሪካ በአሜሪካ ዶላር ነው። አሜሪካ ነው በሚገር የምመነዘረው የመዳም ቅመሞች ነው የሚበጣው። የአሜሪካዎቹ እኮ ብዙ ብር አይልኩም። እኛ ነን በብዛት አቁሞ ያለው የመዳም ቅመሞች ናቸው። ስለዚህ እናንተ ደግሞ ልክ እንደዛ ኢትዮጵያን እንዳያቁማቸው፣ ሰውን እዚህ ጋም እንዲቋቋም በፍቅር በትዕግስት ሁሉንም ነገር ጠብቀን ነገ የምናፍርበት እንዳትሳደቡ፣ ዛሬም እንዳትሳደቡ። ነገ ነገ በትዕግስታችን አንድ ቀን እንጠብቀው። አሁን ብዛም በኋላ ማንን ጋ እንጥፋት እንዳያል ደግሞ ማን ጋ ትክክለኛ ሰው እንደሆነ ማክረኑ በምክር ከእኛ በታች ናቸው እነዚህ ልጆች ማለት ነው። ማክረኑ ዘክረኑ ወደ ቦታቸው መመለስ ያለብን የራሳችን ድርሻ ነው እንጂ ሴድብ የራሳችን ድርሻ አይደለም። ካልተሳሳትኩት። በጣም ይቅርታ። የምታወሩ ልጆች ካላችሁ አውሩ። ጨርሻለሁ። በጣም ይቅርታ ካጠፋሁ ይላችኋለሁ። ጨርሻለሁ። አረ ሃይሚ ቆንጆን እና ቴጀን የሚጠራ ወይ ዶክተሮች ታራውንስ ማለት ነው።